ባየ መጣ ብላ አይን ያምጣታለሁ ስላት ጊዜ ቤቱ ሞቅ ሞቅ ላድርግ ብላ እንጨት ታመጣ ሄደች። አደይ ክፍለ ሀገር እና ተው ጋር ሄደች። በሩ ነገር ሸጣላሻቸው አንቺ አይደል?

ይዘን እናገኛት። ማለት የት ነው የምንሄደው? እነ ኤላ ጋር ትሆናለች። ቆይ አደይ ኤላ ጋር ነች? በአክ ሱ ጋ ሄዱ። መጋተቱ ይደብራል። ተመስገን ተመስገን። ደህና ነሽ? እንዴት ነሽ? መጣሽልኝ። ተመስገን ተመስገን፣ ተመስገን። እንደምንተያይ አልመሰለኝም። ተመስገን። ልጅ ለቤቷ በቃ። ደህና ነሽ? እሞት። ኧረ ኧረ ተይ እናቴ። ከድካም ወደ ድካም መስገን እንኳን መጣሽ ልጄ እንደው እኮ አንድም ቀን በአይኔ እንቅልፎ ተኩሎ ዞሮ ማያውቅ እንጂ በዚህ ላይ ቅዠቱ አባትሽ ሲያባርረኝ እኮ ነው ማድረው አሁን ግን አንቺ አጠገቤ ስላለሽ ምንም አልፈራም ይቅር በይኝማ ይሄ ሁሉ በእኔ ጦስ ከሞቀት ዳርሽ ወተሽ እንደዚህ ሆንሽ በእኔ ምክንያት ነው እኔ ግን ለአንቺ መሆኑ እንኳን ያልቻልኩ ከምቱ ልጅ ነኝ ተይ እንጂ ተይ ተይ ተይ እንደዚህ ማት በይ ተመስገን ነው የሚባለው። አንቺ ለእኛ ብለሽ እኮ ነው። እኛማ ምን ተቸገርን? እኔ ናእትሽ ጠግበን በፍቅር በሰላም ድልቅ ተብሎን እኮ ነው የምንኖረው። እንዲህ አይማረሩትም። እሺ፣ ተመስገን በይ አይማየ። እሱን ማመቻ አማረሪው መውቀውን ነው ለሁሉም ነገር ግራ ቢገባኝ ነው እንጂ

አለሁ ሌላ ለሊ ነበረች። አደኝ ሰው ቤት ያስገባቻት እና ደግሞ አሁን ወደዛ እንድትወስደኝ ፈልጌ ነው። ዴቭ ለአንተ በጣም ነው ማዝ ነው። አደኝ እናቷ ጋር ሄዳለች ማለት እናቷ ቤት ሄዳለች ማለት ማለት ነው? አዎ። ዴቭ እናቷ ጋር ሄዳለች። በቃ ጥላኝ ሄድች? አዎ ሄዳለች። አዴ ጥላኝ እንድትሄድ ፈቀድሽላት? እኔ ምን ማድረግ እችላለሁ? ዴቭ አንተ ሰውን የመንከባከብ ኃላፊነት ነበረብህ፣ ግን አንተ ቅስሟን ሰባብረህ ከሸኛት በኋላ እኔ ቆይ ምን ላደርግ እችላለሁ? በቃ ጨክና ሄደች። እሺ ለሊ የምትመለስ ይመስልሻል? አይመስለኝም። ዴቭ በጣም ተናዳብሃለች። አዴይ እኮ ሁሉንም ችላ የምትኖር ልጅ ነበረች። ቆይ እንዴት ያን ሁሉ ነገር ችላ በዚህ በአንዲት ነገር ትሰበራለች ሁሉም ሰው እኮ ይችላል፣ ነገር ግን ከልክ በላይ ሲሆን ሁሉም ሰው ትቶ የሚሄደው ነገር ነው። ደግሞ ባዲ አልፈርድም። ሰላም ውድና የተከበራችሁ ያለ የቤቱ ቤተሰቦች እንዴት ናችሁ? እንዴት አላችሁ? ሰላምታዬ ባላችሁበት ይድረሳችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። የምትወዱ የምታከብሩኝ አክባሪዎች፣ ወዳጆች፣ ፍቅሮች እንዴት ናችሁልኝ? እግዚአብሔር የተመሰገነ ክብሩ ይስፋ። ዛሬ በጣም የደስታዬ ቀን ነው ማለት ነው። በቃ ደስታዬን ከእናንተ ጋር መልካም ነው ብዬ መጣሁ ማለት ነው። እትዬ እንግዲህ በጣም ደስ የሚል ነው። ዛሬ አዴ ደስታ ላይ ናት። እሱ እሱ ምንድን ነው ካላችሁ እንግዲህ ያው ዛሬ ከማዘር ጋ ነኝ እንደ ማለት ነው ያው ታውቁት ታውዳላት ጋር በሰላም ተገናኘቻለሁኝ ህይወት ያው ብዙ ፈተና ብዙ ቻሌንጅ ብዙ ለውጥ ብዙ ነገሮች ውጣ ውረዶች ቢኖራትም ደግሞ እግዚአብሔር ይመስገን።

እናቴ ደግሞ እዚህ ጋር ተሰብራ እየመጣች ነበር። እንዴት ሰበራን ጥፍ ለቀማ አጣላችሁ። ልጅ ገጠር ልጆች ታቆት ተሳርጋለውና እንደዛ ነበር። ብቻ በጣም ደስ የሚል ጊዜ ነበር። እግዚአብሔር ይመስገን። ለምክንያት ናቸው ብለን ይዘናል ማለት ነው። ያው ለምክንያት እና ወደዚህ ቤተሰብ ሁሉ። ላይክ ሼር፣ ሰብስክራይብ